ሰላም ነው፣ አስተዳደራችን የሚነካ የህወሓት ከፋይ ቡድን አንታገስም፣ የትግራይ ደቡባዊ ዞን ሰላማዊ ሰዎች ሰልፍ ድምፅ ነው። ኋላ ቀር አስተሳሰብን እንቃወማለን፣ የሻቢያ ተልእኮን ከሚያስፈጽም ኃይል ጋር ግንኙነት የለንም ሲሉም ተናገሩ። የጤና ሞያ የስራ ማቆም አርማ ከማይደረጉባቸው የስራ ዘርፎች መካከል አንዱ መሆኑን በግልጽ ተደንግጓል ሲል ጤና ሚኒስቴር መግለጫ ወጣ። የኢትዮጵያ ምርጫ ቦርድ ህወሓት ከፖለቲካ ፓርቲነት ከሰረዘ በኋላ በማህበራዊ ሚዲያ የተለያዩ ያልተረጋገጡ መረጃዎች እየተዘዋወሩ ይገኛሉ። እነዚህስ ምንድን ናቸው የሚለውንን በዝርዝር ይዘን እንቀርባለን። መንግስት ሶስት ብጹነ ሊቃነ ጳጳስ ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋና እናቀርባለን ሲሉ ቋሚ ሲኖዶሱ ገልጿል። ሰላም ጤና ይስጥልን ውድ የኢትዮ ከረንት የዩቱብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡ አርዕስተ ዜናዎች ወደ እናንተ ይዘን ቀርበናል እስከ መረጃው ፍጻሜ ድረስ በአብሮነት እንዲዘልቁ በአክብሮትና በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ ዕለቱ የመጀመሪያ ዝርዝር ዜና ስናልፍ ምርጫችን ሰላም ነው፣ አስተዳደራችን የሚነካ የህወሀት ከፋይ ቡድን አንታገስም ሲሉ የትግራይ ደቡባዊ ዞን ሰላማዊ ሰልፎች ድምፅ ነው። ኋላቀር አስተሳሰብን እንቃወማለን፣ የሻዕቢያ ተልዕኮን ከሚያስፈጽም ኃይል ጋር ግንኙነት የለንም ሲሉ በትግራይ ደቡባዊ ክልል በማይጨው ከተማ የዶክተር ገብረጽዮን ገብረ ሚካኤል ህወሀት ባለፈው ሳምንት የሰጠው ጋዜጣዊ መግለጫ የሚቃወም ሰልፍ ተካሂዷል። ትናንት ግንቦት 6 2017 ዓ.ም ኢትዮጵያ ፖለቲካ ፓርቲ የተሰረዘው ህወሀት ሊቀመንበር ዶክተር ገብረጽዮን ገብረ ሚካኤል ባለፈው ሳምንት ወይን በተባለ ድርጅት ልሳን በሰጡት ቃል ላይ ድርጅት በክልሉ ደቡባዊ ዞን የአመራር ማስተካከያ እንደሚያካሄድ ዝተው ነበር። የዞኑ አስተዳደር በሚመራውና ባስተባበረው ዛሬ በተካሄደው ሰላማዊ ሰልፍ የሊቀመንበሩ መግለጫ ሙሉ በሙሉ በመቃወምና ቡድኑ ያሰበውን ከመፈጸም እንዲቆጠም የሚያስጠነቅቁ የቁጣ ድምጾች ተሰምተዋል። በሰልፉም ላይ ምርጫችን ሰላም ነው፣ አስተዳደራችን ለሚነካ የህዋት ከፋይ ቡድን አንታገስም፣ ኋላ ቀር አስተሳሰብ እንቃወማለን የሻዕቢያ ያንተ ልኮ የሚያስፈጽም ኃይል ግንኙነት የለንም፣ በምስለኔ አንመራም የሚሉ ሌሎች መፈክሮች ተደምጠዋል። ሰላማዊ ሰልፎች የተገኙት ዳግም ጦርነት እንዳይቀሰቀስ ስጋት እያደረባቸው እናቶች በምህላና እንባ መሬት ላይ ተኝተው ሲማጸኑ ታይተዋል። በሰላማዊ ሰልፍ በመገኘት መልእክት ያስተላለፉት የማይጨው ከተማ ከንቲባ ዮሐንስ አዱኛ፣ የዞኑ አስተዳዳሪ ሀፍቶም ኪሮስ ህዝቡ ሰላሙን እንዳይነጠቅ ከማንኛውም ጊዜ በላይ ንቁ መሆን አለብን ብለዋል። ሰልፉ ከትናንትና የህዋ ስ ተገዛ ተያያዥነት የሌላቸው የቀድሞ የተያዘ ፕሮግራም እንደሆነ መረጃዎች ያመለክታሉ። ከሁሉም የህብረተሰብ ክፍሎች የተውጣጡ ተሳታፊዎች ያካሄዱት ሰልፍ በሰላም ማጠናቀቃቸውን መረጃዎች ያመለክታሉ። የኢትዮጵያ ምርጫ ቦርድ ህወሓትን ከፖለቲካ ፓርቲነት ከሰረዘ በኋላ በማህበራዊ ሚዲያ የተለያዩ ያልተረጋገጡ መረጃዎች እየተዘዋወሩ ይገኛል። ከዚህም መረጃዎች መካከል የፌዴራል ፖሊስ በገፍ ወደ ትግራይ እየገባ ነው፣ በአንዳንዶቹ ገጾች ደግሞ ሁኔታዎች ጥሩ አይደለም የሚሉ ይጠቀሳሉ። እንደነዚህ ያልተረጋገጡ መረጃዎች እየተሰራጩ ያሉት የፌዴራል ፖሊስ የድሮን ፎቶዎች ጭምር በማያያዝ እንደነበር ለመታዘብ ተችሏል። መረጃዎች እንደሚያመለክቱት ከህወሓት መሰረዝ በኋላ ግን ምንም አዲስ የተፈጠረ የለም ሲሉ በተለይ በመቀሌና በአካባቢ ያለው ሁኔታ ተዘዋውረው ዳሰዋል። በዚህም የህወሓት መሰረዝ ተከትሎ እስካሁኗ ወደ ትግራይ በይፋ የገባ በገፍ የገባ የፌዴራል ፖሊስ እንደሌለ ተገልጿል። በመቀሌ፣ አክሱም፣ ስረስላሴ፣ ሽሬ ከተሞች ያሉ አውሮፕላን ማረፊያዎች እንደቀድሞ በፌዴራል ፖሊስ ጥበቃ ስር ናቸው። ከዚህ ውጭ ግን ምንም አይነት አዲስ ነገር የለም፣ ምንም አዲስ እንቅስቃሴ የለም። እንዲህ ባለ ሁኔታ ፌዴራል የጸጥታ ኃይል በገፍ እየገባ ነው ተብሎ የሚወራው ፍጹም ሀስ ነው ተብሏል። በሌላ በኩል ህወሓት እስካሁኗ ሰዓት ደቂቃ ስለመሰረዙ አስመልክቶ የሰጠው መግለጫ ወይም አስተያየት የለም። ትናንት ይፋ ከሆነው የመሰረዝ መግለጫ ተከትሎ የተፈጠረ አዲስ ነገር የለለም ሲሉ በመቀሌ አካባቢ የሚኖሩ ነገሩን የተከታተሉ ሰዎች ያብራራሉ። የጤና ሙያ የስራ ማቆም አድማ ከማይደረጉባቸው የስራ ዘርፎች መካከል አንዱ መሆኑን በግልጽ ተደንግጓል ሲል ጤና ሚኒስቴር ገለጸ። ሚኒስቴሩ መቼና በምን ሁኔታ መቋረጥ ከሌለባቸው ማህበራዊ አገልግሎት አንዱ የሆነው የጤና አገልግሎት ነው ያሉ ሲሆን ዛሬን ጨምሮ ካለፉ ቀናት በመላው ሀገሪቱ የሚገኙ የጤና ተቋም እንደ ወትሮ ሁሉ መደበኛ የጤና አገልግሎት ለማህበረሰባችን ያለምንም መቆራረጥ መስተጓጎል እየተሰጡ ይገኛል ብሏል። ይህንን የተረዳው የጤና ባለሙያ በማህበሩ ሚዲያ በሚሰራጨው የተሳሳተ መረጃዎች ጫና ሳይገፋ የገባውን የሙያ ቃል ኪዳና መሐላ ጠብቆ ማህበረሰቡ እንዲያገለግል በመሆኑ ምስጋና ይገባዋል ሲል ገልጿል። ሚኒስትሩ በጥቂት የማስተማሪያና የጤና ኮሌጅ ተቋማት ከመደበኛ የስራ ገበታዎች ላይ ያልተገኙ የተወሰኑ ባለሙያዎች እንዳሉ መረጃዎች ደርሰውናል ያሉ ሲሆን እነዚህ የጤና ባለሙያዎች መካከል ብዙዎቹ በሀሰት መረጃ የተወናበዱ ሲሆን፣ ጥቂቶቹ ጥፋትን ዓላማ ያደረጉ ናቸው ብሏል። ድርጊቱ የራስ ቤተሰብን፣ ዘመድን፣ ወገንና መላው ማህበረሰብን ከመጉዳት ባለፈ ከሙያ ስነ ምግባርና ሰብአዊ አኳያ ተቀባይነት የሌለው ተግባር ነው ሲል ኮንኖታል። ከህግ አኳያም የጤና ሙያ የስራ ማቆም አድማ ከማይደረጉባቸው የስራ ዘርፎች መካከል አንዱ መሆኑን በግልጽ ተደንግጓል። የጤና ባለሙያ ጥያቄ እንኳን ቢሆን በስራ ገበታቸው ተገኝተው መደበኛ ስራቸውን እያከናወኑ ጉዳዮቹን በሚመለከተው አካል ማቅረብ ይጠበቅባቸዋል ብሏል። የነዚህ የጤና ባለሙያዎች ወደ ስራ ገበታቸው ተመልሰው ማህበረሰባቸውን እንዲያገለግሉ በየተቋማቱ ጥሪ ተደርጓል ያለው ጤና ሚኒስትሩ ሚኒስትሩ የጤና ባለሙያ ዘላቂ ተጠቃሚነት ባረጋገጠ መልኩ በጥናት ላይ የተመሰረተ ተመሰረተ መፍትሄ ለመስጠት ቀደም ብሎ የጤና አገልግሎት አስተዳደር ቁጥር አዋጅ 1363/2017 አጽድቆ ደንብና መመሪያዎች በማውጣት ትኩረት ሰጥቶት እየሰራ ይገኛል ሲል ገልጿል። በጎ ህሊና ያላቸው የጤና ባለሙያዎች ይህንን በመገንዘብ ስራቸውን በአግባብ እንዲያከናውኑ ጥሪ እናቀርባለን ብለዋል ሚኒስተሩ። በሌላ በኩል በህብረተሰቡ በተለያዩ ማህበራዊ ሚዲያ የሚሰራጩ የሐሰት ወሬዎች ሳይረበሹ የሚፈልጉትን የጤና አገልግሎት በተለመደ መልኩ በጤና ተቋም ማግኘት እንደሚችሉ እናሳውቃለን ብሏል። መንግስት በሆደ ሰፊነትና ችግሩን ለመፍታት ያሳየውን ትዕግስት ወደ ጎን በመተው በስራ ገበታቸው ላይ ባልተገኙ እንዲሁም በጤና ተቋም ሆነም ከጤና ተቋም ውጭ በሆነ ሁከትና ብጥብጥ የሚፈጥሩት ላይ አስፈላጊውን የሆነ ህጋዊ እርምጃ እንደሚወስድ መሆኑን ቀድመ እናሳውቃለን ሲል አስጠንቅቋል። ከሰሞኑን በተለያዩ በሀገሪቱ አካባቢዎች የጤና ባለሙያዎች መኖር ከብዶናል፣ የጤና ስርዓቱ መለወጥ አለበት፣ ከዚህም ያቀረብናቸው ጥያቄዎች አሉ፣ የጊዜ ገደብ እናስቀምጥም፣ ምላሽ አልተሰጣቸውም በማለት በከፊል የስራ ማቆም አድማ እያደረጉ ይገኛሉ። ሆስፒታሎች በስራ ገበታቸው ላይ ያልተገኙ ባለሙያዎች ወደ ስራቸው እንዲመለሱ ማስታወቂያ በማውጣት እያስጠነቀቁ ናቸው። የጤና ባለሙያዎች ማህበር በጤና ባለሙያዎች የተነሱ ጥያቄዎች ትክክል እንደሆኑና እንደሚደግፋቸው እንዲሁም ሊመለሱ እንደሚገባቸው በተደጋጋሚ በሰጠው ቃል አቋሙን ገልጿል። ትናንት ቤስዳ በሰጠው ቃል ደግሞ ለጤና ባለሙያ ጥያቄ ምላሽ ለመስጠት አረፈደም፣ እልህ መጋባት የጸጥታ ኃይል በማሰማራት የጤና ባለሙያዎች ማፈኑ ቁሞ በጥያቄ ምላሽ ለመስጠት ትኩረት ይደረግ ብሎ ነበር። ከጤና ባለሙያዎች እንቅስቃሴ ጋር ተያይዞ እስር የተደረጉ በርካታ ባለሙያዎች እንዳሉ በርካቶችን ማስፈራሪያና ወከባ እንደደረሰባቸው እንደሆነ በሩ አሳውቋል። ሶስት ብጹነ ሊቃነ ጳጳስ ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋና እናቀርባለን ሲል ቋሚ ሲኖዶሱ ገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ ሶስት የብጹነ አባቶች ወደ ሀገር መግባት በተመለከተ መግለጫ ወጥቷል። ቋሚ ሲኖዶሱ በመግለጫው በውጭ ሀገረ ስብከት ተመድበው ሐዋርያን አገልግሎት በመፈጸም ላይ የሚገኙ ብጹነ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊ የኒውዮርክ አካባቢ ሀገረ ስብከት ሊቀነ ጳጳስ እና ብጹነ አቡነ ቴዎፍሎስ የሰሜን ካሊፎርኒያ አካባቢ ሀገረ ስብከ ስብከት ሊቀነ ጳጳስና አቡነ ያዕቆብ የጆርጃ አካባቢ የሀገረ ስብከት ሊቀነ ጳጳስ ወደ ሀገር በመግባት አመታዊ የቅዱስ ሲኖድስ ምልአተ ጉባኤ እንዲሳተፉ ቅድስት ቤተክርስቲያን በቅዱስ ሲኖድስ በኩል ጥያቄ አቅርባ ነበር ብሏል። መንግስትም ሆነ ሀገራዊ ተቋማን ለማጠናከር ያለው ቁርጠኝነት የጸና መሆኑን በገለጸበት መግለጫ እንደተመለከት ነው። የሀገራችንን ሰላም ለማጽናት የቅድስት ቤተክርስቲያን የታሪክ ገጽታ ለመጠበቅ ተቀራርቦ መነጋገር የተሻለ መፍትሄ መሆኑን ተረድቶ ሶስት ሊቀነ ጳጳስ ወደ ሀገር ገብተው የቅዱስ ሲኖድስ ጉባኤ እንዲሳተፉ መፍቀዱን ተረድተናል ሲሉ ገልጸዋል። በመሆኑም መንግስት ቅድስት ቤተ ክርስቲያን ያቀረበችውን ጥያቄ ተቀብሎ ሶስት ብፁነ ሊቀነ ጳጳስ ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋና እናቀርባለን ብለዋል። ቋሚ ሲኖዶሱ ወደፊትም እግዚአብሔር በሰጠን ምድር አባቶቻችን ባቆየልን ሀገር አስተማማኝ ሰላም እንዲኖር ለሀገራችንና ለህዝባችን የሚጠቅሙ ጉዳዮች ላይ ግንኙነት በማጠናከር በጋራ ለመስራት ዝግጁነታችን መሆናችን ገልጻለን ሲሉ አሳውቀዋል።